እና ወዶቼ ኑሀሜ እንግዲህ በጣም አምነዋለች እሱን በጣም በቃ ከሀስገበ አብሯት ስለነበረ፣ አሁን በኋላ ግን ጉዳጉዱ ጉዳጉዱ እየመጣ ነው። ምንድ ነው ያቺ ልጅ እሴ የማናት ልጅ የዚች አሁን አንድ ፍቅረኛ ምንድን አስለን ምንድ ነው ትምህርት፣ አሁን ተዘተነ ኑሀሜ ድራማ ምንድ ነው ትምህርት የምንወስደው? እስ አሁን ዝም ብሎ በዛው ይቀጥል ኖሮ ኑሀሜ እንደዛ ሆነች ውስጥ ጥሩ ሰው መልካም ሰው አገኘች እዛ ፍቅረኛም ባልም የሚሆናት አባቷንም አሳክሞ ከነሱ ጋር አስጠቅቷቸው ምናምን እሺ ግን ሌላ ታሪኩ ደግሞ ምንድን ነው ፍቅረኛ አለችው ያቺን ፍቅረኛውን ለሌላ ሰው ሰጥቷት አሳልፎ ለሌላ ወንድ ማለት ነው ከዛ እሷ ያች ፍቅረኛው ከሌላ ሰው ብር ታመጣለች ለሱ ሰጠዋለች ሱ ለኑሀም ይረዳል ምንድን ነው ምንድን ነው ያልተዋጠልኝ ነገር ምንድን ነው ሁለተኛ ደግሞ ኤዴንን ኤዴንን ያቺ የህፃኗዋን ልጅ እናት ኤደንን እንደዚህ አስደረገቻት። እሷ ናት አይደል እንዴ? ኤደን ደግሞ ይቺ የኤደን የህፃኗ እናት እሱን ስታናግረው አሎ ቦዝ ምናምን ትለዋለች። ያኔ እሱ አሰሪዋ እንደሆነ ማለት ነው። ለኤዴን የተከፈለውን ብር ባንተ አካውንት አስተላልፋለሁ ነገር ማለት ነው። ምንድን ነው ዝብርቅርቅ ያለ ድራማ። የሆነ ትምህርት ራሱ እዚህ ላይ የማይባል ለምንድ እንጃ። እኔ አልገባኝም እኔ አልገባኝም። የሆነ ነገር ላይ መስተካከል አለበት ብዬ አስባለሁ። እና ያችን ኤዴንን እንደዚ አደረገቻት ያችናት። ሁለተኛ ደግሞ እሱ ደግሞ እንዴት ሴቶችን እየሸጠ ነው ብር የሚቀበለው ነው። እያችኛ የተፈቅረኛ ምን ተውጭ ልመጣ ነው አለችው። የሆን ሰዓት ላይ ያሉ ፍቅረኔ ልመጣ ነው ከውጭ አለችው። አሁን ግን ተውጭ እንደመጣኝ ሳይሆን እዛኛው ልጅ ጋር ሆና ያንኛውን እየቀፈለች ለዚህ ብር እንደምትሰጠው ነገር ነው። አሁን እያሳዩ ያሉት ማለት ነውና ያቺስ ያቺስ የልጅቱስ እናት ልጅቱስ ልጅቱን እስከ የት ነው ወለደች? ከዚችኛ የቱ ሚስቱ ነው ወይ እስከዛች ነው? እና ውደቼ በጣም አምታተውታል ኑሀሜና ይሄ የአዲሱ ልጅ እነሱ ምን ፍቅራቸውን የሚቀጥሉ ሊሆን ይችላል። አሁን ስልክ ተቃየ ስልክ ተላውጦባቸው ምናምን ነው። ከዛ አባቷና አባቱ በጣም ወዳጅ እንደነበሩ የኑሀሚ አባት ያንኛውን ሰውዬ በቸገረው ሰዓት በጣም ሲረዳው እንደነበር ባለ ውለታው እንደነበረ እና አሁን ደግሞ በዚህ ሁኔታ ሲያገኘው ውለታውን ሊከፍለው እንደሚፈልግ እና ልጁ ኑሀሜን ደግሞ ልጅ ደግሞ አለች ሲለው ከዛ ልጅቱን ደግሞ ከልጁ ጋር ማገናኘትና ማቀራረብ እንደሚፈልግ አባትና አባት ተነጋግረዋል። ያው ልጁም ዱርዬ ነገር ነው፣ ምክንያቱም ኛቱ ፍቅረኛው ዱርዬ ናት፣ ተሱ ብር ነው የምትፈልገው። እና ቤተሰብ ራሱ ማስተዋወቅ ምናምን ፈልጋለሁኝ ብሏት ነበረ

ሰውዬው የፍቅረኛው አባት ፍቅረኛዬን ለሌላ ሊድራው ነው ብላ ነገረችው። አንዴ ዝህለ ነገር አለ እንዴ ነው ሲጀመር አንድ ፍቅረኛው ሌላ ወንድ ዘንድ ሂጅ ብሎ ከዛ ብራ ሊያመጣ ከዛ ፍቅረኛዬ ሊያገባ ነው ብላ ለፍቅረኛዋ ተነግረዋለይ ምንድን ነው እና እኔ ሊገባኝ ያልቻለም ማለት ነው ሊገባኝ ያልቻለም ብርይይት ብሏል። ከዛ ምንድን ነው የተደረገው? ፍቅረኛውን አስተዋወቃት፣ ምናምን ያ ልጁም እንግዲህ እሷን አባትየው ሊያስተዋውቅ እንደወሰደ ነው። ስት አልፈልግም እኔ በጣም የምወዳ ሴታለ ምናምን ይለዋል አባቱን ማለት ነው። ያ ደግሞ ሰዋቂ ተሞታል። ያቺ በቃ እኮ ነው ሞልቃቃ ናት። ሁለተኛ ቀምስ የቀረበችው ለቢዝነስ ነው፣ በቃ ለገንዘብ ነው እንጂ ይችላችሁ ማለት ነው፣ እንደምታዋጥጣ ሰክራለ ምናምን እኔ አልዋጥልኝ ያለው ኤርሚ ስንት ፍቅረኛ ነው ያለው? ሶስቱ ከሆኑ አሁን እንኳን ሶስቱ ሆኑ፣ የልጁ እናት አለች፣ ይቻ አለች፣ ኖሀሚ አለች። ኖሀሜንም እንግዲህ የፈለገውን አድረገ ማለት ነው። ኖሀሜ አብራው በቆየሽ ቁጥር ያው ፍቅር የያዛት ሁለተኛ ደግሞ በጣም ውለታ ውሎላታል። በዛ በዛ ብሎ ኖሀሜን በእጁ አረገ ማለት ነው። እና ነገ ተነገ ወዲያስ ምንድን ነው ኖሀሜን ሊሸጥ ነው እንደ ሌሎቹ ሴቶች። እና ኤርሜ እንግዲህ ስንወደው የነበረው ኤርሜ በሚያስጠላ ሁኔታ እየመጣ ነው እንግዲህ። አዲሱ ልጅ እና ኑሀሜ ይቀጥሉ ይመስለኛል። ምክንያቱም ምንድነው ነው ኑሀሜን ኤርሚን እራት ጋበዛት፣ እችንም የፍቅረኛዋ እራት ጋብዟት በአንድ መጣ አንድ ምግብ ቤት ተገናኙ ማለት ነው። እና ችግር የለውም አታዘር የማባት ጋሄድ ያለው ምናምን ስትለው ችግር የለውም እራት በልተን ትሄጃለሽ አላት። ያኛውም እራት ጋበዛት። አሁን ሲመጡ እንግዲህ ሁለቱም ተፋጠዋል ማለት ነው አሁን ወርጣ የገባው ማን ነው? ኤርሚ ነው። ለምን ዋሸ? እሷን ህጅ እንዳላት እሱም ሄድ እንጂ ምን እንደ ጅመራቸው መቼም እንዳይሆን ነው ሳ አሁን እቺን ህጅ ብሏት ሌላ ህዲያ እየቀፈለች ብር እያመጣች ነው። አላስ እሱ ብር ተቀበሉ ደሞ ዲ ሌላ ሄድ ምንድን ነው ወይ ያኔ ፍቅር ነው አይተሉት እቺን ፍቅርሽ ነው አይላት። አንን እንግዲህ ለነገሩ ከሆነ ጊዜ ብላለች፣ አንተ አንተኮ ለፍቅር ምናምን ሳይሆን ለዛ ነገር ነው ብላለች ማለት ነው። እና እንግዲህ የእሱ ኤርሚ የሚያስጠላው ፓርት ወጥቷል። አንደኛ ልጅቱ አለች፣ ልጅቱ ደግሞ አሁን ላይ ልጅቱ አያስገባትም። እና እንግዲህ እስኪ አብረን የምንከታተል ይሆናል። ውዶች ማሮቼ ላይክ፣ ሼር፣ ሰብስክራይብ አድርጉ። እናንተ የሚጠበቀው ሁለት ቀን ሶስት ቀን ሆኖታል። ይሄ ድራማ አለቀኩም በእነ ኑሀሜ አልሰራሁም። በእነ ምሳሌ ነው የእነ ምሳሌ ነው እንጂ በእነ ኑሀሜ ሰሞኑን አልሰርቼ አላቅም። ምክንያቱም እነሱም አልፋ አልፈው በሳምንት ሶስት ቀን ነው የሚለቁት። በዛ ላይ ደግሞ የሆነ በቃ የሚዋጥ ነገር ስለሌለው እንደኔ ማለት ነው። እንግዲህ ሰው ወዶት ሊሆን ይችላል። ኤርሜንም እየታዘቡት ነው ብዙዎቹ። የልዩቱም ጉዳይ እሷ ስራው ምንድን ነው? በቃ ዝም ብሎ ማምታታት ነገር ስለሆነ ዝም ብሎ እየተመታታ ነው። ሁለተኛ ኤዴንና እናቷ የደረሱ ሲጀምሯ ስዳ ኤዴንና እናቷ የክፋት ጥግ ምሳሌ እና አባቷ የደግነት ጥግ እኔ በጣም በቃ የበዛ የተጋነነ ነው የሆነው ማለት ነው። የተጋነነ ደግነት፣ የተጋነነ ክፋት። ምክንያቱም አንዲት ልጅ ስንት ዓመት አሳድጓት አባቷ ሲታመም አላቅልህም ብላ ማለት ምንድን ነው? አሳድጓት እንደሆኑ መክረውን አይቶ አሳድጓት ግን ለመስማት ማንት እንደዚህ ምናምን እያለች ይሄ አሁን በገሃዱ ዓለም ይኖራል? በአንስ ድራማ የሚሰራው እኮ በገሃዱ ዓለም የሚታየውን ነገር ነው። እና በመቅጽበት ሁሉን ነገር። ሁለተኛ ደግሞ ለገንዘብ አሁን እነሱ በቃ ሰውየውን ለገንዘብ ብቻ እንደሚፈልጉት ይህን ያላመ ሲኖሩ እንግዲህ እነዚህ ልጅቶ እና ይሁን የተጋነነ ነገር ነበረው። አሁን ደግሞ እንግዲህ የፍቅረኛ መለዋወጥና መሻሻት ጀምረዋል። እስኪ አብረን የምናይ ይሆናል። እሱ ምግብ ምንድን ነው ስልክ ምደውለዋለኝ ብሎ ወጥቷል። ኑሀ ደውሎ ውጭ ይላት ይመስለኛል፣ ምክንያቱም ፍቅረኛው እንዳታዩ ኖሚ ውጭ ብሎ ይዟት የሚሄድ ይመስለኛል። እች ደግሞ ያንን ልጁን ስላየችሁ ፍቅረኛውን ስላየችው ወደሱ ትሄዳለች። በዛ መልኩ ነው የሚያልቀው። አሁን ዝም ብለው በዚህ የተመታታ አድርገው አልጨረሱት እንጂ በዛ መልኩ ነው የሚያልቀው። እንግዲህ እስኪ አብረን እናያቸዋል። እንግዲህ እኛም መደብሪያ ይሆኑናል፣ ችግር የለውም። እነሱም እንግዲህ እየዘበራረቁ ነው፣ እየተመታታ ሆኗል። ዙሮ ወደች ላይክ ሸር ሰብስክራይብ አድርጎ አበረታቱን፣ ጀማሪዎቹን አበረታቱን እላችኋለሁ። ማሮቼ ደህና አደሩልኝ። መልካም አዳር፣ መልካም ውሎ ይሆኑላችሁ። ላይክ ሸር ሰብስክራይብ እንዳትረሱ። ባይ ባይ።